ምክንያቱም መጨረሻ ላይ መፍሰደው በጣም የሰፋ ሊሆን ስለሚችል እንዲሁም የኒካሁ ጉዳይም አሳሳቢ ሊሆን ስለሚችል እንዲያገባትን አላ መለመን እንጂ መስላሐ እንዳለው ሁሉ መፍሰደው በጣም ሰፊ ነው። ብስሚላ ሰላም አለይኩም ረመቱላ ወበረካቱ። ውድና የተከበራችሁ የሰያ ቤተሰቦች፣ ያላችሁት ሰያ ቲዩብ ላይ ነው። ለሰያ ቲዩብ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንግዲህ ዛሬ በጣም ወሳኝ የሆነ ርዕስን ይዘን ነው የመጣ ነው እና ኦመር ሰሞኑን በሚዲያ ላይ ሲናፈስ የነበረውን ጉዳይ ልናነሳው ፈለግነኛ ነው። እንደ አንድ ሙስሊም እንደ አማኝ እንደ ይመለከተው ተብሎ እንደሚታሰብ ሰው እኛም ከሚዲያ አንጻር በእኛ በኩል የሚመለከተን ነገር ምንድን ነው የሚለውን ለመናገር እንፈልጋለን። በቅድሚያ ኦመር ታውቁታላችሁ። ኦመር ቲዩብ ላይ ኦመርን ዛሬ ጋብዣዋለሁ እዚህ ላይ የተወሰነ ሀሳብ እንዲሰጥበትም ስለፈለኩ ነው። በጣም በሰፊው ሲናፈስ ነበር ሚዲያ ላይ፣ ትላልቅ አጀንዳዎች ትላልቅ ሰዎችም ሲያናግሩበት የነበረ ነው። የመጀመሪያው ዘዊጁኒ የሚለው ጉዳይ ነው። ሁለተኛው ደግሞ በሚዲያ ላይ እናጋባለን ብለው የመጡ አንዳንድ ሰዎች አሉ። ከዛም አንጻር ደግሞ ዲን ጋር አገናኝተውት ጉዳዩን ከዲንም አንፃር ሲባር ሱነቱ ሙአከድ ነው የሚል አመለካከትም ኑሯቸው፣ ይህንን አመለካከት ይዘውት እየቀጠሉበት ያሉት ነውእና ብዙዎች የሚመለከታቸው ይህንን ጉዳይ የሚዲያ ሰዎች ናቸው። የሚዲያ ሰዎች ናቸው። ሚዲያ ላይ ብቅ ብቅ የሚሉ እህቶችና ወንድሞችን ነው የሚመለከተው፣ ነው የሚመለከተውና ለዛም ሲባል ይሄ መልስ መሰጠት ያለበት በሚዲያ መሆኑ አስፈላጊ ስለሆነ ነው ዛሬ የቀረብነው ማለት ነው። ዑመር ሰላም ባላችሁና እንግዲህ በሀሳቡ ላይ ሌላ ሐሳብ ጨምር። ሰላም አለይኩም ወራህመቱላሂ ወበረካቱ ወንድም። ሰያ ቲዩብ ላይ ነው የምንገኘው ኢንሻአላህ ያው ሰሞኑን በሚናፈሰው ነገር ላይ አጠረ ባለ መልኩ የተለያዩ እህቶችና ወንድሞች መልካም ስራ መስሎ ውስጡ ግን በጣም መጥፎ ነገርና ወደ አላስፈላጊ ነገር እየሄደ ስለሆነ በሙስሊም ስም ደግሞ ይህ ነገር በሚታይ ሰዓት ምናልባት ለአንዳንድ እህቶችና ወንድሞች ማንቂያ ደውል ይሆናል በሚል እሳቤ እንሻላ ዛሬ አንዳንድ ነጥቦች እናነሳለን። ይሄ ነው ተረድኩት። እንግዲህ ሚዲያ ላይ እንደሰማ ነው ዘዊጁኒ የሚለውን ማን ጀመረ? ብዙዎች ተቀባብለውበታል። ድምፁን ቫይራል ወጥቷል። ድምፁ ቫይራል ከመውጣቱ በፊት ይችል የምታቋፍ ከሆነ ይቺ ልጅ ናት። እንግዲህ ዘጉጁ ላይ ያለች ስትናገር የነበረው ልጅቱ ገና ልጅ ናት፣ ገና ህፃን ናት። ነገር ግን የእሷን ድምፅ ተከትሎ በጣም ቫይራል የወጣ ድምፅም ስለሆነ በጣም ብዙ እህቶች ሰርተውበታል። እንግዲህ የእሷን ድምፅ አስመልክቶ ማለት ነው። ስለዚህ በዚህ ጉዳይ ላይ ምን ትላለህ አንተ? ወላሂ ያው አንዳንዴ አንድ ነገር ተጀመረ ተብሎ ማህበረሰቡ እንደሚነዳ ጥቅም አለው የለውም የሚለውን ነገር ታሳቢ ሳያደርጉ የሚሄዱት ነገር ዋጋ እንደሚያስከፍል እያየን ይመስለኛል። ይህን ነገር ብዙ ጊዜ ቫይራል የወጣ ነገሮች በብዙ ጊዜ ማላ የሆነ ነገር ነገር አሁን ለምሳሌ በዘፈን በአንዳንድ ቀልድ ነገሮች ምናምን ብዙ ቫይራል ወጣ በሚል ብዙ ሰዎች ሲከተሉና ቪው ለማግኘት የሚጠቀሙት እንመለከታለን። ግን አሁን ወደ ሸርዑ መጣ ወደ ሸሪዓው ወደ እስላም ከለክላል አይከለክለም የሚለውን ነገር ሰው ሳያገናዝብ ቀጥታ ወደ ተግባር እንለውጠው ወደሚል በማሰብ ሳቢ ይመስለኛል። መልካም ነገር አስበው ሊሆኑ ይችላሉ ነዛ ትሉን ግሩፑን ወይ ደግሞ አባል መሰረታል የሚሉ ሰዎች ግን ይዞት የሚመጣው ነገር ከመልካምነቱ ይበልጣል አይበልጥ የሚለውን ነገር ታሳቢ አለማድረግ ዋጋ ያስከፈለ ይመስለኛል። እ የተገነዘቡት ግልጽ ነው ዑመር አሁን እዚህ ጋር ይህ ድምፅ ቫይራል ወጣ። ብዙዎች ደግሞ ቫይራል የወጣን ነገር ተጠቅመው እነሱም ራሳቸውን ማሳወቅ ይፈልጋሉ፣ ቻናላቸውን ማሳደግ ይፈልጋሉ። ቻናላቸውን የሚያሳድጉበት መንገድ ቢወስነውም ቻናላቸውን ማሳደጋቸው ላይ ክል ተቃውሞ ባይኖረንም ነገር ግን መጀመሪያው ጥያቄ ነው ሙስሊም እህቶቻችን ሚዲያ ላይ በሰፊ መውጣታቸውና ይህንን ሀሳብ ይዘውት ስፋፋቱ ለእስልምና ራሱ ክል ጠቃሚ እንዳልሆነና እስልምና ውስጥ ያለው አደብ ተገርስሶ እየታየ እንደሆነ ነው ደም አንዳንዱ እውነት መስሎት ዘዊጁና የሚለው ቃሉ አጋቡን ነው፣ አይደለ? አጋቡን ነውና አንዳንዱ እውነት መስሎት ያዝናት ይመለከታትና ዘዊጁና የሚለውን ቃል ተጠቅማ ስትከተለው እቺ የመሰለች ቆንጆ ሴት እቺ ወጣት ለግላጋ የሆነች ገና ሕፃን የሆነች ልጅ ትዳር አታምናም ብሎ ሊያዝን ይችላል። በዚህ መሀል ትዳር ሊኖራት ይችላል። ገና ኒካ ስራም ሊሆን ይችላል፣ ወይ ደግሞ ታጭታ የተቀመጠች ምት ሆን ይችላል አግብተው ልጅ ወልደው፣ ግን ያው ቫይራል የወጣ ድምጽ ስለሆነ ቫይራል ራሳቸውን ለማውጣት ሲሉ ይጠቀሙበታል። ስለዚህ ከዚህም አንጻር ሁሉም ተቸግሮ ነው ትዳር አቶ ነው ብለን መናገርም አንችልም። የእውነት ግን ትዳር ካጡ ሚዲያን መጠቀም አስፈላጊ ነው ወይ? ታውቃለህ ሚዲያ መስላሐ እንዳለው ሁሉ መፍሰደው በጣም ሰፊ ነው፣ የሰፋ ነው አደለ? ስለዚህ ሚዲያ ላይ ወጣ አንዲት ሴት አጋቡን ብላ መናገሯ ወይም ደግሞ ትዳር የለኝም የሚያገባኝ ፈልጋለሁ ብላ መናገሯ ከኸይርና ከሸሩ የትኛው ይበልጥ ያመዝናል የሚለው ነው። እንደኔ ግንዛቤ ላ ሸሩ የሚያመዝን ነው። ለምን? በተግባር ከምናየው መነሳት እንችላለን። አብዛኞቹ ወዳጆቻችን በአውሮፓን በለው በአረብ ሀገር በብዙ ሀገር የሚኖሩ እዚ ሀገር ውስጥ ያሉት ትክክለኛ እውነት ይመስላቸውና ወንዱ አብዛኛውን ጊዜ በሚዲያ የምትገኝን ሴት ለቁም ነገራ ይፈልጋል። በአብዛኛው ስናይ አደጋ ያስከትላል ትላለሰያ ቀጥታ ሴት እህቶቻችን ተጎጂ መሆናቸው አብዛኛውን ጊዜ ግልጽ ሆኖ እናገኘዋለን። ሰደው ይበልጣል ብዬን ማስበ ወንደቤት ምት ግልጽ ነው። በዚሁ ተገናኝቶ ደግሞ ሀቂቃ ቲክቶክ ትክክለኛ መልክን ይዞ ይመጣል የሚለውስ ሌላ ጥያቄ ይሆን። ጥያቄው ምንድነው ትክክለኛ የሆነ መልኳን ይዞ መጥቷል ወይ ወይ ደግሞ ቀያይ ሯት ነው የመጣው ወይ የሚለውም በጣም አሳሳቢ ጉዳይ ነው። ቲክቶክ ላይ እንግዲህ የሌለ መልክ ይሰጣል እና ብዙ የሚጠቀሙት ፊልተር አለ እና እነዚህም ፊልተሮች ተጠቅመው ምርጥ በቃ ገና ወጣት ሴቶች መስለው ወይም ደግሞ ምንም ነገር ፊታቸው ላይ ምንም ነጠብጣብ የሌለው ሴት መስለው ጽድት ብለው ይቀርባሉ። ከዛ ወንዶች ይታለላሉ። እችን የመሰለች ሴት እንዴት ትዳር ልታድራ ትችላለች? የሚል ሀሳብ ይመጣል። ከዛ በውስጥ ለውስጥ መነጋገር ይጀመራል። ፎቶ ላኪልኝ፣ ላክልኝ ይባባላሉ። ፎቶ ሲላክም እንደዛው ደግሞ ፎቶሾፕ አለ፣ ፎቶሾፕ አለ። የሚገርምህ አንድ ታሪክን የሚያስታውስ አይነት ነገር የተጋባ ነው። በፌስቡክ መጀመሪያ ተነ ተጻጻፍን ይላል ከዛ በኋላ ቀጥታ መደዋወል ጀመርን። መጨረሻ ላይ በቃ ለትዳር አንቺም ፈላጊ ከሆንሽ ትዳር ፈላጊ ከሆንሽ እኔም ትዳር ፈላጊ ከሆንኩኝ ለምን ወደ ቁም ነገር አንወስደውም የሚል ሀይር ነገር ይዞ መጣና ጠይቃት ማለት ነው። ከዛም እሷ እሺ አለችና ፎቶ ላከችለት። ደስተኛ ሆነ። በቃ አገባታለሁ አለ። እሱም ፎቶ ላከላት። በቃ አገባዋለሁ አለች። መጨረሻ ላይ ግን ካህ ታሰረ። የታሰረው ደግሞ ለ በርቀት ነው በርቀት ኒካህ ታሰረ ከታሰረ በኋላ መጨረሻ ላይ ተገናኙ ሲገናኙ በፍጹም አንቺ ሚስት ያለሽ ማለት ፎቶ ላይ ያለሽው አንቺ አይደለሽ ብሎ በቃ ሸበጠጠ ፎቶ ላይ ያለሁት እኔ ነኝ የውል በደንብ እየኛ ነገር ግን በደንብ ሲያያት ፎቶሾፕ ነው አሳምረዋለች አቅልተዋለች ራሷን ፊቷ ላይ ያሉትን ጠባሰዎቹ ቡጉሮች ምናምን አጥፍታለች ውል ውል አርገዋለች እና ይሄ አይን ማጉላት አለ ከንፈር ማቅላት አለ የተለያዩ ነገሮች ማለት እነዚህን ነገሮች አስተካክላ ነው የምትልክለት ራሱ አሁን ላይ ዘመናዊ የሆኑ ስልኮች ራሳቸው አሳምረው ፎቶ የሚያነሱ የሌለህ መልክ ይሰጥሃል። በቃ የሆነ ፐርሰንት ይጨምሩልሃል ማለት ነው፣ አሳምረው ጽድት አድርገው የሚቀርጸው እና ከዛ አንፃር በዚህ አይነትም የትዳር ሁኔታም ቢመሰረት ይችላል የሚለውንም ማሰብ ያስፈልጋል። እዚሁ ጋር ተያይዞ ሰሞኑን እናጋበልን የሚሉ ሰዎችም ይመጣሉ እንደውም ቢሮ እስከ ማያዝ ድረስ ቢሮ እንይዛለን ከማለት ድረስ ቢሮ የያዙ ሰዎችም እንዲሁም አጋብተናል እያሉም የሚናገሩ ሰዎች እንዳሉ ግልጽ ነው። ይሄ ነገር ተወዳጅ ነገር ቢሆንም ግን ሽሩጦችን አሟልቷል ወይ ሹሩጦች አሉት መቼም የኒካህ ሹሩጦች አሉት አይደለ እንደውም ዛሬ ጠዋት ነበር ሰርች ሳረግ የነበረው የኒካህ ሽሩጦች አሉት የሉትም መስፈርቶች ቅድመ ሁኔታዎች አሉት የሉትም የሚለውን ሳይ የኒካህ መስፈርቶች ለምሳሌ ከመስፈርቶች መካከል ላኒካህ ኢላ ቢወልይ ነው አይደለ ወሻሂደይን አንድ ወልይና ሁለት ምስክሮች ከሌሉ ኒካህ የሚባል ነገር የለም እንዲሁም ደግሞ ረሱሉ ስለም ለምሳሌ እንዲተያዩ በሚፈቅዱ ሰዓት ካለ መሕረም እሷ አብራ መቅረብ እንደሌለባትም የተገለጸበት ሁኔታ አለ ቢገይሪ መሕረም እሷ ለያታየት የለባትም መገናኘትም የለባትም። ያ ሰውዬ ለያት አይገባ እሱ ሊያያት የፈለገውን ነገር ላይ ከፈለገ ሱና ነው። ነገር ግን እሷን ሊያያት ከፈለገ ቢላ መሕራም ካለ ዘመድ ካለ አባት ካለ እናት ካለ ወንድም ካለ እህት ብቻዋን ሄዳ መታየት አትችልም። እንደውም አባት ነው የሚቀድመው ለማሳየት። ወንድሞች አሉ፣ አጎት የአባት ወንድሞች አሉ፣ እነሱ ናቸው የሚቀድሙት ለማሳየት። እና ይሄን ሁሉ አሟልቶ ነው ወይ ሚዲያ ላይ ጋብቻው እየተካሄደ ያለው? የሚያስተዛዝብ ጉዳይ ነው ይሄ ጉዳይ ራሱ። ምክንያቱም መጨረሻ ላይ ሰዳው በጣም የሰፋ ሊሆን ስለሚችል እንዲሁም የኒካሁ ጉዳይም አሳሳቢ ሊሆን ስለሚችል በዚሁ ተከትሎ አሁን ሰሞኑን የሰማሁት ነገር ነው። ላከችለት ፎቶ ማለት እነዚህ እናጋባለን የሚሄዱ ሰዎች ናቸው። እንግዲህ አገናኟቸው በውስጥ መስመር እንዲያወሩ አደረጓቸው። አወሩ። ከተነጋገሩ በኋላ እግባቡበትን ነጥብ አነሱ። እሱ የሚግባባበት ነጥብ ፎቶ ላኪልኝና የምወደው ነገር ካለ ካንቺ አገባሻለሁ አላት። እሷም ላከችለት ፎቶ። ከዛ ከላከችለት በኋላ መርጦ መርጦ ነው እንግዲህ የሚያስልካት ጸጉርሽን በትነሽ እንትንሽ እንትንሽ ብሎ ይህን ካላየው አይሆንም ብሎ ማለት መጨረሻ ላይ እንግዲህ ብዙዎች ደግሞ የሚጠቁት ከሀገር ውጭ ውጭ ያሉ በአረብ ሀገራት እና በአውሮፓ ሀገራት ያሉ እህቶች ናቸው። እየተደቀው ያነሰ መጨረሻ ላይ ሁለት መቶ ሺህ ብር ካላመጣሽ ይህንን ፎቶ ሚዲያ ላይ እለቅብሻለሁ። ማለት መጀመሪያ ላይ የተጠነሰሰው እንግዲህ ለኸይር ታስቦ ነው። መጨረሻ ላይ ግን እሷ በላከችው ፎቶ በዛ ጥፋት የተነሳ ፎቶሽን እለቅብሻለሁ ሚዲያ ላይ ማንነትሽንም አወጣለሁ፣ ሁለት መቶ ሺህ ብር አምጪ አለ። ይህንን አለኝ ብላ ስታለቅስ እንግዲህ ሚዲያ ላይ ሰምቻለሁና እንደሚበልጥ ነው የበለጠ ያጎላው። አሁን እየተፈጠሩ ያሉ ክስተቶች በአጠቃላይ ማለት ነው በሰሞኑ በምንሰማቸው ሀላል ጋብቻ በሚል ዘዊጁኒ በሚል አሁን በጠቀስካቸው ነገሮች በአጠቃላይ የተከሰተውም ነገር ይሄ ነው። ግራና በቀኝም ደግሞ አንዳንድ ወሬዎች የሚዘርሱን መረጃዎችም አብዛኛውን ጊዜ እየተጎዱ ያሉት እህቶቻችን ናቸው። ስለዚህ መፍሰደው ምንም ጥያቄ የለውም። ትክክለኛ ትዳር የፈለገች እህት ደግሞ ልታደርግ የሚገባው ቀጥታ ሚዲያ ላይ ከመውጣቷ በፊት ትክክለኛ በራሷ ኮንፊደንስ ካላት ትክክል በአላህ ተወኩል ካ ካላት አላህን እየለመነች በአግባብ በሆነው አጠገቧ ባለ ወንድ ላይ እንዲያገባትን አላህ መለመነ እንጂ በሚዲያ በመውጣት የሚገኘው ባል በራሱ እንደማይሆናት ነው የሚገባኝ። ማለት ለምን አብዛኛው ሴቶቻችን ሊጠነቀቁ ሊረዱ የሚገባው ነገር በሚዲያ የመጣን ባል ማመን የለባቸውም። ለምን በእርግጠኝነት አብዛኛው ወንድ እንደማያምናት ሁሉ ማለት በሚዲያ የምትገኝ ሴት ዝም ብሎ ያወራል እንጂ፣ ወንድ ወይ ደግሞ እንትና ታምራለች ሚዲያ ላይ ትናትና ይላል። ግን እስቲ ታገባታለህ ብትለው አያገባትም። ልክ እሱ ላይፍ የጨረስኩ ብሎ በሚያስብ ሰዓት ሊያገባ ሲያስብ ሚዲያ ማያውቃትን የቤት ልጅን ብነፍና አባቶቿ እና በወንድሞቿ ክብር ያላትን ልጅ ፈልጎ ሲያገባ ነው የምናየው። በዛ ነው ቢዚ አብዛኛው ወንዶች መሆን ለምንድን ማታገባው ስትለው መቼ ሴት አለ ይላል። ግን እዛ ሚዲያ ውስጥ ይገባና ቲክቶክ ላይ ፌስቡክ ላይ ይገባና እኮ አገባሻለሁ እያለ ሲያወራ ይገኛል ማለት ነው። ግን የውሸት እንደሆነ እህቶቻችን ሊያውቁ ይገባል። ስለዚህ መፍሰደው ግልጽና ግልጽ የሆነ ጉዳይ ነው። እንሻላ እንግዲህ እህቶች ተመክረውበታል ብዬ አስባለሁ። በመጨረሻም ደግሞ ዘዊጁና ላይ ሀሳብ ልስ። ዘዊጁና በእርግጥ መረጃ ሊኖረው ይችላል ማስረጃ ሊኖረው ይችላል። ረሱላ ሰለመን ኸዲጃ ረዲያላሁ አንሃ ለምናር ሊያገባቸው ሴቶች መለመናቸው ምን ችግር አለው የሚል ኸዲጃ ረድያላሁ አንሃ ክብሯን ጠብቃ ነው። ሌላን ሴት ሶፊያ ትመስለኛለች። እሷን ልካ ያስለመነችው እስኪ ጠይቂልኝ ረሱላ ስለምን የሚፈልጉ ከሆነ ትዳርን እኔ ፈቃደኛ እንደሆንኩኝ ንብረቴንም ራሴንም አሳልፌ እንደምሰጠው እንደወደው ረሱላ ስለምን ብላ በሌላ ሰው አስለምናለች። ክብርን በምን መንገድ መጠበቅ አለብን ለሚለው እስልምና መከተል የተሻለ ነው እንጂ ኸዲጃ በየመንገዱ እየያዘች ረሱላስን ለምን ስታስጨንቅም አልነበረም። የሚገርም ነገር ኸዲጃ ረድያላሁ አንሃ ረሱላስን ለምን ስታሰራ ነር ይባላል ንግድን ስታሰራቸው ነበር ስለዚህ እያሰረቻቸው በነበረበት ሰዓት እንኳን ፊት ለፊት መገናኘት እየቻለች እድሉ እያላት መጠየቅ እየቻለች ነገር ግን ጠይቃቸው አታውቅም በሌላ ሰው ነው ያስጠየቀች ምክንያቱም የክብር ጉዳይ ስለሆነ ማለት የክብር ጉዳይ ረሱል ሰለላሁ ዓለይሂ ወሰለም እንዲህ ይላሉ መን ለም የስተሒ ናሰ ለም የስተሒ አላህ ሰዎችን ማያከብር ሰው ለሰዎች ከበሬታ የሌለው ሀያ የሌለው ሰው ለአላህም ሀያ የለው ይህ ሰው በቃ እንደፈለገ ልቅ መሆን አይችልም የተገደበ ነው አኗኗሩ የተገደበ ነው ይህ ዱንያዊ ጉዳይ ስለሆነ ማለት ነው ይሄ የአኸራ ጉዳይ ከሆነ ኢነላህ ላ የስተሒ ሚነል ሐቅ ነገር ላይ አላህ ሱብሓነሁ ወተዓላ አፈሪታ የሚባል ነገር የለም። በቃ አይሻ ረዲየላሁ አንሃ እንደተናገረችው ማለት ነው። ስለዚህ ይሄ ዱንያዊ ጉዳይ ስለሆነ በእርግጥ ሴቶቻችን አግብተውና ትዳር ይዘው ወልደው ከብደው መታየቱ ክብር ነው። ለእስልምናም ክብር ነው፣ ለነሱም ክብር ነው። በትዳር ነው ህይወት መመስረት ያለበት እንጂ በሐራም ነገር በመላያኒ ነገር አይደለም። እነዚህ ሐራምና መላያኒ ሊያመጡት የሚችሉት ደግሞ ዘመናዊ ነገሮች ጋር ተከትለው ነው የሚመጡት እና ይህንንም ማሰብ ያስፈልጋል። ሰሞኑን መረጃ ሰማሁ። መረጃው ምንድነው? ልናጋባቸው ይገባል ሴቶቻችንን ወንዶቻችንንም እናጋባቸው ይገባል። ተቸግረዋል እናጋባቸው፣ እኛ አሉ። ቢሮ እንክፈትላቸው አሉ። በቅርቡ ይከፈታልም የተባላለ ተከፍቶም ያለአል። ምን አሉ? ወአንኪሑል አያማ ሚንኩም ወሳሊሒና ሚን ኢባዲኩም ወኢማኢኩም እንየኩኑ ፉቀራአ ዩግኒሂሙ ላሁ ሚን ፈድሊህ የሚለውን አንቀጽ እንደ ማስረጃ አስቀመጡት። አንኪሑ ነው በቃ ትእዛዝ ነው፣ አጋቡ ተብለናል። ያላገቡትን ማጋባት የኛ ግዴታችን ነው በሚል አስቀመጡት። በእርግጥ አንዳንድ ቁርአኖች በቀጥታ አይተረጎሙም። መፈሲሮች በምን መንገድ እንደተረጎሙት ብናየው ማስረጃ ሌላ ማስረጃዎች ይመጣሉ። ያም ረሱላ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ነው። አንዲት ሴት አንዲት ሴት ደርሳ ባል መቶላት፣ ወላጆች ሊከለክሉ አይገባም ብለው ረሱ ስላም ተናግረዋል። ከከለከሉ የሚያጋጥማቸውንም ነገር በዛው ጠቅሰውታል። ስለዚህ ይሄ ቁርአን በቀጥታ ሊተረጎመ የሚገባው በምንድን ነው ከተባለ፣ ወአንኪሑ ማለት አጋቡ፣ ወላጆችን፣ ወላጆች ልጆቻቸውን አጋቡ፣ አትያዟቸው፣ እምቢ አትበሏቸው፣ ትዳር ከመጣ ስጡ ነው። በቃ የመጣው ትዳር ብር አለው፣ መኪና አለው፣ መሬት አለው፣ ሌላስ ምን አለው ምናምን ብላችሁ አትጠይቁ። እሷን ማስተዳደር ከቻለ መኒስተጣዐ ሚንኩሙል ባአተ ነው አይደል? ማስተዳደር እለታዊ ጉርስና እለታዊ ማሳ ያሳደረዋል ከቻላት ከዛ በኋላ የዲኑን ጉዳይ አይታችሁ ምክንያቱም ሱለሰለም ራሱ የተናገሩት ሐዲስ አለ አራት ነገሮች ቱንከሁል መርአቱ ለአርባ አለ ለአራት ነው አንዲት ሴት የምትገባው ይሄ ለወንዶችም ይሆናል ለአራት ነገር አንደኛ ሊማሊሃ ወሊ ጀማሊሃ አንዱ ማል ነው ሀብት ነው ወሊ ጀማሊሃ ሁለተኛው ለውበቷ ወሊ ዲኒሃ ሶስተኛው ደግሞ ለዲኗ ነው ወሊ ሐሰቢሃ ለነሰቧ ለዘመዶቿ ሲባል ትገባለች ለምሳሌ እዚያ ሀገር የለም እንጂ በተለያዩ ሀገራት ክብር የሚገባቸው ቤተሰብ ሰዎች ይኖራሉ፣ ክብር ያላቸው ቤተሰቦች። ከነዛ ቤተሰብ ጋር ዝምድና ለመፍጠር ሲባል ከነሱ መሀል አንዲት ሴት አምጥተው ያጋባሉ፣ ልጆቻቸውን ከነዛ ልጆች ጋር ያቀላቅላሉ። ንጉስ ቤተሰቦች የሚባሉ በፊት አሉ አይደለ? የአንድ ሀገር ንጉስ ሌላ ሀገር ጋር ሰላምን ለመፍጠር ልጆቻቸውን በማጋባት በዛ መንገድ ማለት ነው። መጨረሻ ላይ ግን ረሱል ዐለይሂ ሰላም የተናገሩት ወሳኝና ልናሰምርበት የሚገባ ነው። ፈዝፈር ቢዛቲ ዲን፣ ዲን ያላትን ምረጥ ነው። ተሪበት የዳከ ምንም ያክል ድሀ ብትሆን ብትቸገር እጅህ አፈር ብትዘግን በቃ ደሃጋል ቢሆንም ኢማን ካለው ኢማን ካላት አብራችሁ ኑሩ በማለት ረሱላስለም አስተምሯል። እንደውም እንደዚህ አይነት ድርጅቶች ሊቋቋሙ ይገባሉ ብዬ የማስበው ባልና ሚስት ከመጋባታቸው በፊት ስልጠና እንዲሰጣቸው የሚያደርግ ድርጅት ቢኖርና ስልጠና ቢሰጣቸው የሴት ልጅ መብት፣ የወንድ ልጅ መብት በትዳር ውስጥ እንዲሁም የወንድ ልጅ ግዴታው በትዳር ውስጥ፣ የሴት ልጅ ግዴታዋ በትዳር ውስጥ ይህንን በደንብ ስልጠና ተሰጥቷቸው ወደ ትዳር ቢገቡ ጥሩ የሆነ ትዳር ይኖራቸዋል። ስልጠናው ደግሞ ከቁርአንና ከሀዲስ እንዲሁም አቅዋሉል ዑለማ ከዑለማዎች ንግግር ጋር ተጣቅሶ የተገናኘ ሆኖ ስልጠና ቢሰጣቸው ብዬ ነው እኔ የማምነው። እንደዚህ አይነት ድርጅቶች ቢመጡልንስ ቢበራከቱልንስ? ምክንያቱም እንደዚህ አይነት ድርጅቶች ትዳርን እንዲቀጥል የማስደረግ እንዲሁም ወደፊት ደግሞ ፍቺውን አላህ የጠላውን ነገር እንዲርቁት የማድረግ ወንድም ችኩል እንዳይሆን ለፍቺ፣ ሴት ልጅም ስሜታዊ እንዳትሆን ባሏን ሀቁን እንድትጠብቅ ምን ምንድነው ሀቁ የሚለውን በደንብ የሚያሳዩ የሆኑ ድርጅቶች ስልጠና ቢሰጡ ብዬ አምናለሁ እኔ። ትክክለኛ አገላለጽ ነው። በዚህ መልኩ ቢሄድ ብዙ እህቶችና ወንድሞች አግባብ የሚሄዱት አካሄድ ይሳካላል ብዬ አስባለሁ። ወይም ራሱ ማለት ነው ኢንሻላህ። የመጨረሻ የምትላቸው ነገር ካለ? መጨረሻ የምናገረው ነገር ቢኖር ሴትቶቻችንም ወንድ ወንድሞቻችንም በአጠቃላይ ትዳር ውስጥ ከመግባት በፊትና ከማሰብ በፊት መብቴ ምንድን ነው፣ ልክ እኔ ወንድ ነኝ እሷን በማገባት ሰዓት የእሷን መብትን ማወቅ መቻላለን። እኔ ወንድ ነኝ እንደ ወንድነቴ የኔ ግዴታ ምንድን ነው፣ እና የእሷን ደግሞ መብት ምንድን ነው። መናገር ነው አሁን መብቷ ነው፣ ምርጫዋን መግለጽ ነው አሁን መብቷ ነው፣ ሀሳብ መስጠት ነው ከስራዬ ጀምሮ ሙሉ በሙሉ ከእንቅስቃሴ በአጠቃላይ እያንዳንዱ ነባራዊ ሁኔታ ላይ በአጠቃላይ እሷም ያገባታል፣ እሷም ደግሞ የኔ ሁኔታ የእሷ ሁኔታ እኔም ያገበኛል የሚለውን ነገር አምነንበት ወደ ትዳር መግባትን ብናስብ ትልቅ ውጤት ይፈጠራል በሙስሊሞች ላይ ብዬ አስባለሁ። ኢንሻአላህ ያዳመጣችሁት ጠቃሚ ነው ብለን እናስባለን። በመጨረሻም እንግዲህ ዑመር በዑመር ቲዩብ ብቅ እንደሚል ተስፋ እያደረግን በዛ በኩልም አንዳንድ መልእክቶቹን እንድታዳምጡለት እጋብዛችኋለሁ። ሰላም አሌይኩም ወረሕመቱላሂ ወበረካቱ።